ከዛ የእሷ ይገርምሻል እንደ ሌሎችም ሴቶች አለኝ ብሎ የሰማንያ ሶስት ሴቶች ቪዲዮ ነው የላገል ከነ ስልክ ቁጥሩ ከነ ቢጎት ፕሮፋይሉ ከነ ድምፁ እስከ ሁሉ ነገር ማስረጃ አለኝ። ገባሽ መስጠት ካለብኝ ለምሰጠው ሰው እሰጣለሁ። እኔ ለማንም እዚህ ጋር መጥቼ መበተን ምናምን አልፈልግም። ከሱ በምንም አልሻልም። ይሄን ነገር ካደረግኩ የሚዋረደው ምንድን ነው? ቪዲዮ ቀራጭ ነው፣ ተቀራጭ ነው? የሚዋረደው ቀራጭ ነው፣ የሚዋረደው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 ግን እሷን ግን ስለማቀውና እጄ ስለነበረበት ነው ማሆነ። ገባሽ አደለ? እዛ ጋር ለወንድሜ ቪዲዮን እንደዚህ አድርጎ ለወንድሜ የራቆቱን ቪዲዮ በቃ እንዳለ ያለውን ቪዲዮ ላከ ስትል እኛ ገብተን አናግረ ነው። ልጁ የምሬ ነው ምልሽ። አሁንም ቢሆነ ደግም ልሻለሁ ልጁ ቆሻሻ ነው። አዎ ቪዲዮ ብዙ ነገር እንትን ስትል ቪዲዮ ልቆልናል፣ ለእኛው ላ ልቆልን፣ ይኸው ምናምን እኔ ያለው እኔ እቀዳለሁ ይሄ ነው ብሎ ያው በአሽሙር አለ አደለ? ያው መበተን አልፈልግም ግን ይኸው እያልሽ የምትበትኙ ነገር እንደዛ አድርጎታል፣ የሱን አድርጓል። በጣም ቆሻሻ ነው። ይሄንን ቪዲዮ ለወንድሜ ልኮልት ስትል ስጥል እሱን ተናግረ ነው። ምን ብለን በጣም እንትን ብለን ነው። ከቢጎ ላይ አጠፋ ነው፣ ቢጎ ላይ ጠፋ፣ ከነ ጭራሹ ጠፋ። ቢጎ ላይ የሚባል ዝርም አላለ። ገባሻ አደለም። ግን እሱ መሆኑን መጀመሪያውኑ ቪዲዮ ሲያወሩ ምንም ነገር በሚያደርጉ ሳት ሽኒው ቢካዝ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

ወንድ አይደለም ለእኔ ለእኔ ወንድ አይደለም ካፈቀረች እና ካደረገች ያቺ ልጅ በቃ ከአንቺና ከእሷ ጋር ነው መቅረት ያለበት። እንደዚህ አይነት ነገር ማውራት አደለም ማውራት። እኔ በወንዶች ማል ያለሁ ወንድ ነኝ። ገባሽ አደለ? ወንድ ልጅ ያደረገውን የረዳውንና አያወራም በሚባለው አምናል። ግን እሱ ያደረገው ቆሻሻነቱን እኮ አልካድኩም አሁንም ቢሆን ግን አንተ ያልተረዳኸው እሷ ያለችው የመሰለክ ቪዲዮ ላይ እኔ አላየውም እሱ ብቻ ነው የሚያየኝ ያለች ነበር አይደለም መጀመሪያ አላየሁትም ሲጀመር ማርክ ስታንት የነገረኝ እ አንተ ቪዲዮ አከፋፋይ እንደሆንክ ለእሱ እንደምሰጠው ነው የሴቶችን ቪዲዮ እኔ ሳላቀክ ቢጎ ላይ ቪዲዮ አከፋፋይ እንደሆንክ ነው የማቀቅ ስለዚህ አንተ ማውራት አይችልም አሁን ቪዲዮ አከፋፋይ ነኝ ብሎሃል በዛ ነው ቪዲዮ አከፋፋይ እሱ ነው ያለኝ እኔ ሴቶቹን ቪዲዮ የሚልክልኝ ነው ማርቆስ። አንተ ማርቆስን አላወቅኸውም፣ እንዲህ ነው ስለእያንዳንዱ ሰውዬ ሄደህ በውስጥ የሚያወራው፣ እንደዚህ ነው ገባን። ሴቶቹን ለብቻቸው ማጥቃት የሚፈልገው ለብቻቸው፣ ጥግ ኮርነር ላይ። እኔ አሁንም ቢሆን እኮ ሀቢባዬ እያልኩሽ ነው፣ ልጁ ቆሻሻ ነው። አሜን ልጁ ብዬሽ አሳነፍኩት። እ ሰውዬው በጣም ቆሻሻ ነው። አዎ ሰውዬው ቆሻሻ፣ አንቱ ብለን አሁንም ቢሆን ወደፊትም ቢሆን

ከእናንተ ጋር አንድ ፔጅ ለመምሰል ብዬ ውሸቱን። አዎ ል ነው እውነት ናት። እንደዚህ አርጎ ነው ምናምን ብልኮ። አዎ ነበረ ነበር ይመስክርት ትልሽ ነበረ። ግን እውነት ነው የምናገረው፣ ያለውን እውነቱን እናገራሉ። በእኔ ጉዳይ አልነበርክማ። የነበሩት ይመጣሉ። አንተ አልነበርክም። እነማን የነበሩት ነፋሪቲ? አንተ አልነበር ስምንት ደረሰኝ። ሀቢባ ጓደኛው ነው እኮ ቢጎ ላይ እኮ በጣም ቤስት ፍሬ ይዋረጃለሽ። ማስረጃ ይህን ይዤ እመጣለሁ። የሚዋረደው ምንድን ነው? ቪዲዮ ቀራጭ ነው ተቀራጭ ነው የሚዋረደው? ቀራጭ ነው የሚዋረደው። ሰዎች እንደምትቀርጻቸው ሳያውቁ ስትቀርጻቸው አንተ ነህ የምትዋረደው እንጂ እነሱ አይደሉም። አለቀ። አሁን ፎቶ ናወጣ እና በእሱ አካውንት አደለም የሚያወራ ችላለሁ። እኔ ስክሪንሾት ልክል ችላለሁ። በእሱ አካውንት ነው ምክንያቱ። ፎቶ ቢጎ ላይ ያወጣሁት እኔ ነኝ። ከኔ ጋር የነበሩት ሰዎች ስማቸው ይጠራ ቢባል ሶሴ አልነበረበትም። አውቃቸዋለሁ ስማቸውን ልጠራልሽ እችላለሁ። እንዳይመጣ ያደረጉት ሶሴ ተባባሪ አልነበረም። ሶሴ እዚህ ጋር አቴንሽን ስለፈለገ ነው እንጂ ምን የሚያውቀው ታሪክ የለ ልነግራቸው እንትን ያለ ሳሁን እኔ ጨርሻለሁ። ሆሴን ማውራት የሚችለው ነገር ካለ ማውራት ይችላል። ግድም ለአንቺ ያለው ጾፂ ምንድን ነው? መጀመሪያ ሲተዋወቃት በራሱ ፎቶ ነው የተዋወቃት። ላለው አንቺ ማስረጃ አቀርባለሁ ብለሻል። በቴሌግራም ላይ አንድ ቲክቶክ ላይ የህቴን ለጥፏት እስካገኘው ድረስ ማለት ነው። የዛን ጊዜ በደንብ ተናገርኩት። ምክንያቱም እየተወራ ያለው ስለ እኚህ ሰውዬ ነው። ኦኬ እየተወራ ያለው ስለ እኚህ ሰውዬ ነው። ሌላም ደግሞ ብቻ እላለኝ። ይሄም እሱ ነው እስቲ። ኦኬ፣ በጣም ገጽታው ይቀያየራል። እዚህ ጋር ደግሞ ወጣት ይመስላል። ጺሙን በጣም ሲላጭ እና ጥቁር ቀለም ሲቀባ ወጣት ይመስላል። እዚህ ጋር ግን እዩት። ሌላም ደግሞ በጣም ሽበት ውርር ያደረገበትን ፎቶ አሳያችዋለሁ። ትክክለኛ መልኩ እዩት፣ ይሄ ነው ፎቶ እና ጺሙን ሲላጭ እዚህ ጋር እዩት። እሱ የሚያሳያችሁ ላይ ፂሙን ሙልጭ ስላደረገ። ወጣት ይመስላል እዩ። ፋውንዴሽን ምናምን ተቀብቷል። ሁሌ በፍሊተር ነው ፎቶ ራሱ ከተነሳ በፍሊተር ነው የሚነሳው። ይሄ ነው መልኩ። ሁለተኛ ደግሞ ሀቢባ እንደምታውቂው እኔ ላይቭ ላይ መግባት አልችልም። ትናንትና ነው ኢቭን ሚውት ራሱ ያስተማርሽኝ እና ስለ ብሔር እና ስለ ሃይማኖት ገብቶ ይናገር ነበረ እና ይብን አንዳንድ ሰዎች ይዝቱ ነበር አንለቅህም ምናምን እያሉ ሰዎች እንዲያውቁ የምፈልገው ነገር በብሔር ተናገር ላይ አላውቅም። ከዛ የእሷ ይገርምሻል፣ እንደ ሌሎቹም ሴቶች አለ የሚለው ገባሽ፣ ከነ ስልክ ቁጥሩ ከነ ቢጎት ፕሮፋይሉ ከነ ድምፁ እስከ ሁሉ ነገር ማስረጃ አለኝ። ገባሽ? መስጠት ካለብኝ ለምሰጠው ሰው እሰጣለሁ። እኔ ለማንም እዚህ ጋር መጥቼ መበተን ምናምን አልፈልግም። ከሱ በምንም አልሻልም። ይሄን ነገር ካደረግኩ በፍጹም ለማንም እንዳሰጭ ነገር ሰራ ስሜታዊ ስለመሆነ ማውራትም ካለብኝ እሱን ለማውራት ነበር እዚህ ጋር የመጣሁት ገባሽ እሱን አገኘዋለሁ ብዬ ነው እንጂ ሌላ ነገር ለማውራት ምናምን አልነበር። እሱን ባገኘው እኔንም ስለሚያቀኝ ምን እንደላከልኝ ስለሚያቅ እኔን ፊት ለፊት መጥቶ አያወራኝም፣ አቅሙም የለውም። እንደዚህ አይነት ነገር ያደረገ ሰው ቀና ብሎ መሄድም እኔ እንጃ አላውቅም። ሰውም አይደለም፣ ወንድም አደለም። ገባሽ እሷ አሁንም በሌላ አካውንት በሌላ እንትን እየቁጭ ነው፣ እየሰማኝ ነው። ያቀኛል፣ ምን እንደላከልኝ፣ ስንት ጊዜ እንደለመንኩት፣ አልቅሼ እንደለመንኩት፣ ተው እንደዚህ አታርግብ እንዳልኩት በደንብ ያቀኛል ማን እንደ በደንብ ነው ብነው የሚያቀኝ። ከነ ስልክ ቁጥሩ ከነ ቢጎብ ፕሮፋይሉ የዚህ ልጅ ፕሮፋይል ነው ያለው። የዛን ሰዓት ሲጠቀም ከሁሉም ሁሉም በላይ ደግሞ የሚያመው ሶስት አመት ሙሉ ልጅ እየተሰደበች ከማንኛውም ሰው ጋር ስታወራም ስትናገር፣ ምስል በየአፕሊኬሽኑ በእነዚህ አይነት ነገር እያሸማቀቋት ይሄንን ሁሉ ችላ፣ እዚህ ጋር ደግሞ መታ እህቶች የላድን ባለች ማንኛውም ሰው መቶ አፉ መክፈት አይጠበቅበትም። ገባሽ ዝም ማለት እኮ ትችላለች። የእሷ ነገር አልፏል። የሆነ ነገር ሆይ ሆይ ቢባል ለጊዜው ነው። ቀድመም መሀል ገብቼ ያላወራሁት የሆነ ሌላ አይነት ነገር እንዳይፈጠር ብዬ ነው። እኛ በምንገናኝበት እንገናኛለን። እዛው ጓደኛ ናት እና እንደዚህ ነው የሚያደርገው። መጀመሪያ ሲጀምር ከጓደኛ ነው የሚጀምረው። አንድ ቪዲዮ የያዘባትን ሴት መጀመሪያ ለጓደኛዋ ነው የሚልከው። ከዛ ለወንድም ለእህት እያለ ነው ሲያስፈራራ። መጀመሪያ ከጓደኛና ከቤተሰብ ነው የሚጀምረው፣ የሚልከው ሚዲያ ላይ ከዛ ሚዲያ ላይ ያወጡዋለሁ እያለ ያስፈራራል። መጀመሪያ ለቤተሰብ ለዛ ነው ጓደኛዋ ስለሆነች ነው ይላከናት። እሺ አበበት ለትክክለኛው ሰው መረጃውን ስጪ ለምትይ ሰው አውሪኝና እሰጣለኝ። በተረፈ እሷም ግዴታ የለባትም። ገባሽ? እዚህ ጋር መታ የመዘለፍ የመሰደፍ እንትን የለባትም። ማን ነው ሚዩት ያደረገ የሚጠራበት ስም ወይ እጁን የሰጠበት ስም ኬዝ ያስገባበት ስም የሚያውቅ ምንም ምንም ነገር አንፈልግም። ራሱ ሊሆን ይችላል በሰው የሚያስደውል ማንም